ሰላም፣ ሰላም እንደምናላችሁ ውድ አድማጭ ተከታታዮቻችን፣ በዛሬው ዝግጅታችን ይዤላችሁ የቀረብኩት በሳምንቱ ለገበያ የቀረቡ አዳዲስ ተሽከርካሪዎች መካከል የተመረጡትን ይዤላችሁ የቀረብኩት ሲሆን፣ በዛሬው ዝግጅታችንም እነዚህ መኪኖች በሳምንቱ ሲሸጡበት የነበረውን ዋጋ እንዲሁም ስለ መኪኖቹ የተለያዩ መረጃዎች ይዤላችሁ ቀርቤያለሁ። ከመረጃዎቹ ጋር አብራችሁ ቆየው። አርኒያስ ነኝ። መልካም ቆይታ ለዚህ ቻናል አዲስ ከሆናችሁ በዚህ ቻናል ላይ የተለያዩ ከመኪና ጋር የተገናኙ መረጃዎችን ይዘንላችሁ ስለምንቀርብ ከመኪና ጋር የተገናኙ መረጃዎችን መከታተል የምትፈልጉ ከሆነ ሰብስክራይብ ያድርጉ። እንዲሁም ቪዲዮ ሲለቀቅ በቶሎ ደርሰው የደሩታ። ለዛሬ ከያዝናቸው ተስከርካሪዎች መካከል በመጀመሪያ የምናገኘው የ2022 ሞዴል ቶዮታ ላንድ ክሩዘር 300 ሲሪየስ ጂ ኤክስ አር የሚባሉ ሞዴሉ ነው። እነዚህ መኪኖች እንደምታውቋቸው ጂ ኤክስ፣ ጂ ኤክስ አር፣ ቪ ኤክስ፣ ቪ ኤክስ አር እንዲሁም ሳር የሚባሉ ሞዴሎች አሉ ሲሆን፣ ይሄኛው ከዝቅተኛው አንድ ከፍ ያለው ሞዴሉ ነው። እነዚህ መኪኖች ላይ ተገጥሞላቸው የምናገኛቸው ኢንጂን ባለ 3.3 ሊትር v6 ትዊን ቱርቦ ሲሆን 304 የፈረስ ጉልበትን ማመንጨት ይችላሉ። የመኪናው ድራይቭ ታይፕ ፎር ዊል ድራይቭ ሲሆን፣ የተሸርካሪ ላይ የተገጠመ ትራንስሚሽን ባለ 10 ስፒድ አውቶማት ትራንስሚሽን ተገጥሞልታል። ቶፕ ስፒዱም 210 ኪሎ ሜትር በሰዓት ነው። የመኪናው የእንዳጅ አጠቃቀም ለፉል ሳይዝ ኤስዩቪ ጥሩ የሚባል 7 ኪሎ ሜትር በሌትር የመጓዝ አቅም ያለው ሲሆን ከመሬት ያለውን ከፍታ ቢሆን 235 ሚሜ ከፍታ አለው። እነዚህ መኪኖች ላይ ከምናገኛቸው ፊቸሮች መካከል ዋርለስ ሴል ቻርጅ ማድረጊያ ኤልኢዲ ሄርላይት፣ ኤልኢዲ ፎግላይት፣ 18 ኢንች አሉሚኒየም ቸርኬ፣ 9 ኢንች ኢንፎቴመንት ስክሪን፣ አንድሮይድ አውቶ እንዲሁም አፕል ካር ፕሌይ፣ የኋላ ካሜራ፣ አራት ነጥብ ሁለት ኢንች ድራይቭ ዲስፕላይ፣ አውቶማቲክ ኤልኢዲ ሄርላይት፣ ዱዋል ዞን ክላይሜት ኮንትሮል፣ ኪለስ ኢንተሪ፣ የጨርቅ ወንበሮች፣ አዳፍቲ ክሩዝ ኮንትሮል እንዲሁም ትራፊክ ሳይል ሪኮግኒሽን ተጠቃሽ ናቸው። እነዚህ መኪኖችም በሳምንት ከቪኤክስር ሞዴሉ እጅግ በጣም በቀነሰ ሁኔታ በ28 ሚሊዮን ብር ለገበያ ቀርበዋል። ሌላኛው ተሽከርካሪ ደግሞ የ2024 ሞዴል ቲዮታ ኮሮላ ክሮስ ሃይብሪድ የሚባለው ነው። የተሽከርካሪ ባለ አምስት ሰው መጫን የሚችል ኤስዩቪ ተሽከርካሪ ሲሆን የተሽከርካሪ ላይ ተገጥሞለት የምናገኘው ኢንጂን የቻይናው የሚባለው ላይ ባለ ሁለት ሊትር አራት ሲሊንደር ሃይብሪድ ሲሆን መቶ ሀምሳ ሁለት የፈረስ ሁለት መምጫ ይችላል። የተሽከርካሪ ላይ የተገጠመ ትራንስሚሽን ሲቪቲ የሚባል አውቶማቲክ ትራንስሚሽን የተገጠመለት ሲሆን ቶፕ ስፒዱም መቶ ሰማኒያ ኪሎ ሜትር በሰዓት ነው። የመኪናው የነዳጅ አጠቃቀም ለክሮስኦቨር ኤስዩቪ በጣም አሪፍ የሚባል 22 ኪሎ ሜትር በሌትር የመጓዝ አቅም ያለው ሲሆን ከመሬት ያለው ከፍታ ደግሞ 161 ሚሊ ሜትር ነው። እነዚህ መኪኖች ላይ ከምናገኛቸው ፊቸሮች መካከል ፑሽ ስታርት በተን፣ ኤልኢዲ ሄድላይት፣ ሂልስታርት አሲስት፣ የኋላ ካሜራ፣ ፓርኪንግ ሴንሰር፣ ክሩዝ ኮንትሮል፣ አውቶማቲክ ኤርኮንዲሽኒንግ፣ የሌዘር ወንበሮች፣ ስማርት ኬለስ ኢንተሪ፣ ዴታይም ራኒንግ ላይት ሰሩፍ አንድሮይድ አውቶ አፕል ካርፕላይ አዳፕቲቭ ክሩዝ ኮንትሮል 360 ካሜራ ጠቃሽ ናቸው። እነዚህ መኪኖችም በሳምንት ከ6 ሚሊዮን 300 ሺህ ብር ጀምሮ ለግብያ ቀርቦ እናገኛቸዋለን። ሌላኛው ተሽከርካሪ ደግሞ የ2024 ሞዴል ሌክሰስ አር ዜድ 450 የሚባል ተሽከርካሪ ነው። ይህ ተሽከርካሪ ሙሉ ለሙሉ በኤሌክትሪክ የሚሰራ ተሽከርካሪ ሲሆን የተሽከርካሪ ላይ የተገጠመለት የሌፍ ሞተርም 313 የፈረስ ሁለት ማምጫ ይችላል። የመኪናው ቦዲ ታይፕ ኤሲቪ የሚባል ነው። 5 ሰው መጫንም ይችላል። እነዚህ መኪኖች በአንድ ጊዜ ቻርጅ 520 ኪሎ ሜትር ማጓዝም ያስችላቸው ባለ 71 ኪሎዋት አወር ባትሪም ተገጥሞላቸዋል። የመኪናው ድራይቭ ታይፕ ኦልዊል ድራይቭ የሆነው የተሽከርካሪ አንድ ጊዜ ቻርጅም 520 ኪሎ ሜትር ከመጓዝ በተጨማሪ ስቶፕ ስፒዱም 160 ኪሎ ሜትር በሰዓት ነው። እነዚህ መኪኖችን ስገዙ የምታገኟቸው አንዳንድ ፊቸሮች አሉ። እነዚህም ፊቸሮች መካከል ማትሪክስ ኤልኢዲ ሄድላይት፣ አምቢየንስ ላይቲንግ፣ ሌን ቼንጅ አሲስት፣ ክሮስ ትራፊክ አለርት፣ ፓወር ሲት፣ ሚሞሪ ሲት፣ ማሞቅ የሚችሉ ወንበሮች፣ 360 ካሜራ፣ ዋርለስ ቻርጅ ማድረጊያ፣ የኋላ ካሜራ ቮይስ ሪኮግኒሽን ባለ 14 ኢንች ዲስፕሌይ ፓናሮሚክ ሰሩፍ ተጠቃሽ ናቸው። እነዚህ መኪኖችም በ12 ሚሊዮን 500 ሺህ ብር በሳምንት ለገበያ ቀርበዋል። ዋጋው ቀነስ ያለ የሃይብሪድ ተሽከርካሪ ብላችሁ ስትጠይቁ ለነበራችሁ ደንበኞች የ2024 ሞዴሉ BYD Chin Plus DMI ፕለግ ኢን ሃይብሪድ ሞዴሉ ለናንተ ይሆናችኋል። የተሽከርካሪ ፖዲ ታይፕ ሲዳን የሚባል ሲሆን አምስት ሰው መጫንም ይችላል። እነዚህ መኪኖች የተገጠመላቸው ኢንጂን ባለ 1.5 ሊትር አራ ሲሊንደር ቱርቦ ሲሆን 297 የፈረስ ጉልበት ማመንጨት ይችላሉ። መኪኖቹ በኤሌክትሪክ ኃይል ብቻ 55 ኪሎ ሜትር መጓዝ የሚችሉ ሲሆን እነዚህ መኪኖች ላይ የተገጠመላቸው ትራንስሚሽን ደግሞ ኢሲቪቲ የሚባል ትራንስሚሽን ተገጥሞላቸዋል። ቶፕ ስፒዱም 185 ኪሎ ሜትር በሰዓት ነው። ይህ ተሸከርካሪ የነዳጅ አጠቃቀሙ በሃይብሪድ ሞድ በሚሆንበት ጊዜ 20 ኪሎ ሜትር በሊትር ሲሆን እነዚህ መኪኖችም አንዳንድ ፊቸሮችን አካተው የቀረቡ ናቸው። እነዚህም አውቶ ሆልድ እና ሄል ስታርት አሲስት የምታገኙ ሲሆን ቮይስ ሪኮግኒሽን ሲስተም አለው። አፕል ካርፕሌይ፣ ብሉቱዝ፣ ክላይሜት ኮንትሮል፣ ኩርስ ኮንትሮል፣ የሌዘር ወንበሮች፣ አውቶማቲክ ፓርክ ሴንሰር የኋላ ካሜራ ፕሪሚየም ሳውንድ ሲስተም የኋላ ካሜራ 8ሽ ድራይቭ ዲስፕሌይ 10 ኢንች ፉቴ ስክሪን ባለ 17 ኢንች ያለው ቻርጄ ጠቃሽ ናቸው። የተሽከርካሪ በአንድ ጊዜ ነዳጁን ታንክ ፉል አርጋችሁት ባትሪውንም ፉል አርጋችሁት 1300 ኪሎ ሜትር መጓዝ የሚችል ሲሆን ይህም ተሽከርካሪ የወጣለት የመሸጫ ዋጋ በ4 ሚሊዮን 100 ሺ ብር ለገበያ ያቀርባል። ሌላኛው ተሽከርካሪ ደግሞ ሙሉ ለሙሉ በነዳጅ የሚሰራ ተሽከርካሪ ስሉ ለነበራችሁ ነው። የተሽከርካሪ የ2023 ሞዴል Hyundai Creta የሚባል ነው። የተሽከርካሪ ቦዲታይፑ SUV የሚባል ሲሆን የተሽከርካሪ ላይ የተገጠመለት ኢንጂን ባለ 1.5 ሊትር አራት ሲሊንደር ነው። ይህም 113 የፈረስ ውለት ማምጫ ይችላል። የመኪናው ድራይቭ ታይፕ ፍሮንት ዊል ድራይቭ ሲሆን የመኪናውን ቶፕ ስፒድ 195 ኪሎ ሜትር በሰዓት ነው። የተሽከርካሪ ላይ የተገጠመ ትራንስሚሽን ሲቪቲ የሚባል አውቶማቲክ ትራንስሚሽን የተገጠመለት ሲሆን የመኪናውም የነዳጅ አጠቃቀም 17 ኪሎ ሜትር በሊትር ነው። የተሽከርካሪ ከመሬት ያለው ከፍታ 200 ሚሊሜትርም እንደሆነ ይታወቃል። የተሽከርካሪ ላይ ከምታገኟቸው ፊቸሮች መካከል ኤርኮንዲሽኒንግ፣ ክሩዝ ኮንትሮል፣ ፓርኪንግ ሴንሰር፣ ፓወር ዊንዶ፣ ዩኤስቢ ፖርት ሩፍሬል ኤልኢዲ ሄድላይት ትራክሽን ኮንትሮል ፑሽ ስታርት በተን ፓናር ሚሰሩፍ 8 ኢንች ድራይቨር ዲስፕሌይ አፕል ካርፕሌይ እንዲሁም አንድሮይድ አውቶ ከዚህ በተጨማሪም የኋላ ካሜራ ተገጥሞለት እናገኛለን። እነዚህ መኪኖችም የወጣላቸው የመሸጫ ዋጋ በ5 ሚሊዮን 600 ሺህ ብር ለገበያ ቀርበዋል። ሌላኛው ተሽከርካሪ ደግሞ ቻንጋን ቢንቢን ኢስታር ይባላል። የተሽከርካሪ ቦዲ ታይፑ ሃችባክ የሚባል ሲሆን አምስት መጫንም ይችላል። የተሽከርካሪ ላይ ተገጥሞለት የምናገኘው የኤሌት ሞተር 75ፈ2 ማመጫ የሚችል ሲሆን ድራይቭ ታይፑም ፍሮንት ድራይቭ ነው። ይህ አምስት ሰው መጫን የሚችለው ተሽከርካሪ የተገጠመለት ባትሪ ባለ 31 ኪሎዋት አወር ሊቲየም ባትሪ የተገጠመለት ሲሆን በአንድ ጊዜ ቻርጅም 300 ኪሎ ሜትር መጓዝ ይችላል። የመኪናው ቶፕ ስፒድ 101 ኪሎ ሜትር በሰዓት ሲሆን እነዚህ መኪኖች ላይ ከምናገኛቸው አንዳንድ ፊቸሮች መካከል ባለ 15 ኢንቻን ወይም ቸርኬ፣ የተለያዩ ድራይቭ ሞዶች፣ ቤስፒ ቻርጀር፣ 12 ኢንች ፎቶ ስክሪን፣ ሁለት ስፒከር፣ በሌዘር የተሸፈነ መሪ፣ 8 ኢንች ድራይቨር ዲስፕላይ፣ የጨርቅ ወንበሮች፣ አንቲሎክ ብሬኪንግ ሲስተም ኤሌክትሪክ ፓርኪንግ ብሬክ፣ የኋላ ካሜራ እንዲሁም ኤልኢዲ ሄድላይት ተጠቃሽ ናቸው። እነዚህ መኪኖችም በዚህ ሳምንት ሲሸጡበት የነበረው ዋጋ ከቦታ ቦታ ከፍተኛ ልዩነት ያለው ሲሆን በዚህ ሳምንትም ከ2 ሚሊዮን 400 ሺ ብር ጀምሮ ለገበያ ቀርበዋል። ሌላኛው ደግሞ የ2025 ሞዴል ቢዋይዲ ሲገል የሚባለው ተሽከርካሪ ነው። የተሽከርካሪ ቦዲ ታይፑ ሃሽባክ የሚባል ሲሆን አምስት መጫንም ይችላል። እነዚህ መኪኖች ላይ የምናገኛቸው የሌት ሞተሮች 74 የፈረስ ጉልበት ማመንጨት የሚችሉ ከፊት ለፊት የተገጠሙ የሌት ሞተሮች ሲሆኑ እነዚህም የሌት ሞተሮች ድራይቭ ታይፓቸው ፍሮንት ድራይቭ ነው። እነዚህ መኪኖች ባኒቴ ጊዜ ቻርጅ 400 ኪሎ ሜትር መጓዝ የሚያስችላቸው ባለ 38 ኪሎ ዋት ባትሪ የተገጠመላቸው ሲሆን የመኪኖቹም ቶፕ ስፒድ 130 ኪሎ ሜትር በሰዓት ነው። እነዚህ መኪኖች ከመሬት ያላቸው ከፍታ 155 ሚሊ ሜትር ሲሆን እነዚህ መኪኖች ላይ ከምናገኛቸው አንዳንድ ፊቸሮች መካከል 7 ኢንች ድራይቨር ዲስፕሌይ፣ 10 ኢንች ፎቶ ስክሪን፣ ፓርኪንግ ሴንሰር፣ የኋላ ካሜራ፣ አውቶ ፎልዲንግ ሳይድ ሚራር፣ ብሉቱዝ

አብዛኞቹ ከ2 ሚሊዮን 950 ሺህ ብር እስከ 3 ሚሊዮን ባለው ሲሸጡ ሰምተዋል። ሌላኛው ተሽከርካሪ ደግሞ ቢዋይዲ ኤቱ ይባላል። እነዚህ መኪኖች ቦዲ ታይፓቸው ሃችባክ የሚባሉ ሲሆን አምስት የመጫን አቅም አላቸው። እነዚህ መኪኖች ላይ ተገድሞላቸው የምናገኘው የኤሌክትሪክ ሞተር 94 የፈረስ 2ለ ማምጨት እንችል ሲሆን እነዚህ መኪኖችም በአንድ ጊዜ ቻርጅ 400 ኪሎ ሜትር መጓዝ የሚያስችላቸው ባለ 43 ኪሎዋት አወር ባትሪ ተገድሞላቸው እናገኛለን። እነዚህ መኪኖች ከመሬት ያላቸው ከፍታ 120 ሚሊ ሜትር ሲሆን ቶፕ ስፒዳቸው 130 ኪሎ ሜትር በሰዓት ነው። እነዚህ መኪኖች ላይ ከምናገኛቸው አንዳንድ ፊቸሮች መካከል 7 ኢንች ድራይቨርች ላይ 10 ኢንች ፎቶ ስክሪን፣ ፓርኪንግ ሴንሰር፣ የኋላ ካሜራ፣ ብሉቱዝ፣ ዩስቢ ቻርጀር፣ ብሬክ አሲስት፣ ቮይስ ኮንትሮል፣ ፓወር ሲት፣ አራት ስፒከር፣ ዋርለስ ቻርጅ ማድረጊያ፣ ናቪጌሽን ሲስተም፣ የሌዘር ወንበሮች ተጠቃሽ ናቸው። እነዚህ መኪኖችም አብዛኛው ቦታ ላይ ይሸጡበት የነበረው ዋጋ ከ3 ሚሊዮን 350 ሺህ ብር ጀምሮ በተለያዩ ገበያዎች ላይ ሲሸጡ ሰምተዋል። ለዛሬ ይዘንላችሁ የቀረቡት መረጃ ይህን ይመስል ነበር። ቪዲዮውን ከወዳችሁት ላይክ፣ ሌሎች ደግሞ ከመኪና ጋር የተገናኙ መረጃዎች መከታተል ትፈልጉ ከሆነ ሰብስክራይብ ያድርጉ። በቀጣይ ሌሎች ከመኪና ጋር በተገናኙ መረጃዎች እስከምንገናኝ ድረስ መልካም ሁሉ ተመኘው።